ሲጀመር ጀምሮ ማለት ነው። ሲጀመር ጀምሮ የትኛውን ክላሽ እየተኮስክ ነው? ቆይ እሺ፣ አንድ ነገር ልናገር። ሲጀመር ጀምሮ እንዴ! ይሄ እኮ በቀደም እኮ እናንተ በቀደም የጀመራችሁ ትግል እኮ አይደለም። ይሄ እኮ የቆየ ብዙዎች፣ የሞቱለት ብዙዎች ዋጋ የከፈሉለት ትግል ነው አይደለ? እንዴ ብዙዎች አልሞቱም? ብዙ የሲዳማ ልጆች አልሞቱም? ብዙዎች አላለቁም? በእናንተ ተጀምሮ በእናንተ ያበቃ አስመሰላችሁ ትግሉን። ሲጀመር ጀምሮ ነ አንደኛ፣ የመጀመሪያው ታጋይ ነኝ በሲዳማ ሲዳማን በዓለም አቀፍ ደረጃ በኢትዮጵያ ደረጃ በስራይ በስራይ ቋንቋዬን ወገን ባህሌን በማስተዋወቅ እና ትግል ከተባለ የኔስ ምንድን ነው ይባለ የኔስ ትግል አይደለም? እናንተ እሺ፣ የእውነትም ለህዝቡ ከታገላችሁ ያ ታገልንለት ያላችሁት ህዝብ እንደ አሸዋ በምድር ላይ በረሃብ እየተቆላ ተበትኖ እየተቆላ በበቀል ጅራፍ እንዲህ እየተተለተለ እናንተ ከተልታዮቹ ጋር ከገራፊዎቹ ጋር አንድ ላይ አብራችሁ መቆማችሁ የእውነትም ለህዝባችሁ መታገላችሁን ነው የሚናገረው ማለት ነው። የእውነትም ለህዝብ ታገላችኋል ማለት ነው። አሁን ለህዝብ መታገላችሁን የሚያሳየው ይሄ ምንድን ነው የምትሉት እየተነሳችሁ የትግሉ ትግሉ ምን ማለት ነው? ከአንተ ጋር ብቻ አይደለም ከብዙ የሲዳማ ትላልቅ ምሁራን ጋር ከብዙ ሰዎች ጋር ተገናኝተን አውርተናል ስለ ትግሉ በሰላም መሆን እንዳለበት፣ ሐቅ እናውራ ከተባለ እውነት እናውራ ከተባለ ማንም መሞት እንደሌለበት፣ ምንም አይነት ደም መፍሰስ እንደሌለበት በሰላም ሰላማዊ ትግል ሆኖ ድል እንደይመጣ አውርተናል ከብዙዎቹ ጋር። ብዙዎቹም እንደው ተገርመው አድንቀው ነው ይህንን ሀሳብ ያለፉትና ዝም ብላችሁ እየተነሳችሁ የትግሉ ወቅት የት ነበር ትግል ምናምን የትኛውን ቦምብ ነው ነቀላቸው የወረወራችሁት ታሪኩ እስኪ ንገረኝ እስኪ ዛሬ ኪሳችሁን አደልባችሁ ተመችቷችሁ ፈርጥማችሁ ህዝባችሁን አውላላ ሜዳ ላይ እንደዚህ ሲንገላታ በራባለንጋ እየተገረፈ እየተቆላ እያያችሁ እናንተ ብቻ ኪሳችሁ ስለፈረጠመ ዝም ያላችሁት የእውነት ታጋይነታችሁ ነው እንደሚያሳየው ይሄ ለማን እንደታገላችሁ ለግል ሥልጣናችሁ ለግል ፍላጎታችሁ እንደታገላችሁ በደንብ ነው የሚያሳብቅባችሁ በደንብ ነው የሚያሳየው እኮ ትላንትና ታገላችሁለት ክልል ያስገኛችሁለት ህዝብ ዛሬ እንደዚህ ሲሰቃይ የት አላችሁ? የት አላችሁ? ለእናንተን የታገላችሁት። እኔ ግን ስልጣን ፍላጎትም የለኝም መንገዴም አይደለም። እኔ ሙዚቀኛ ነኝ። የህዝብ ሮሮና ሰቆቃ እምባ ነው አሁን ዛሬ እንደዚህ አንገብግቦ ያስነሳኝ። ለዛውም ጥሩ ኮንዲሽን ላይ ባለሁበት ሰዓት ላይ ማንም የሌላቸውን ሚስቴና ልጆቼ ነው ትቼ የተነሳሁት። አሳልፍኤ ህይወትን የሰጠሁት እናንተ ብዙ ሺዎች መሀል ተከልላችሁን የተዋጋችሁት የታገላችሁት። እኔ ግን አውላላ ሜዳ ላይ አውላላ ሜዳ ላይ ነው ብቻዬን ታልፌ የሰጠሁት ታልፌ የተሰጠሁት። እንዲሁም ኢትዮጵያ በቀለች ሌሎችም አሁን ያሉት እንደናንተ ጊዜ አይነት ትግል አይደለም። ትግል ከተባለ ትክክለኛው ትግል ይሄ ነው። እናንተ ታገልንለት ያላችሁት ክልል ሲገፈፍ ዝም እያላችሁ እኛ ግን በፍጹም ብለን አሁን ዴንጀር ዞን ውስጥ አደጋ አደጋ ወረዳ ላይ ሆነን ነው እየታገልን ያለ ነው። እናንተ ተከልላችሁን እየታገላችሁት። ደግሞ ትላንትም ታግያለሁ ከእናንተ በፊት፣ ከዛ ከትላንቱም በፊት እንታግያለሁ፣ ነገም ደግሞ እታገላለሁ። ሚያቆመኝ ማንም ምንም አይነት ሀይል የለም። ስለዚህ አሁን ትግል ታገል፣ ምኑ የትግሉ ወቅት ምናምትሉትን አቁሙ። ከዚህ በኋላ አያምርባችሁ። ውሸታሞች ናችሁ፣ ውሸታሞች። የምን ትግል ታዲያ? የት ገባህ ዛሬ? የት ነው ያለው ህዝብ? እንደዚህ መንከራ መከራ እየበላ ህዝብ በፍትህ እጦት እየተንገላታ፣ በእንደዚህ አይነት ነጣቄና ዘራፊዎች ምድሪቷ ስትበዘበዝ ምን ነው ታዲያ? የት አለ ትግሉ? የትግሉ ውጤት ይሄ ነው። አያችሁ፣ ምን ያህል ራሳችሁ እንደታገላችሁ። የህዝባችሁ እምባይገዳችሁ የህዝባችሁ ችግር አይገዳችሁ። ስለዚህ አሁን ከዚህ ተራ ፕሮፓጋንዳችሁ እንዳለ ቀልጥም የተሰጣችሁ እየተነሳችሁ ውኡ ምትሉ ውጡ፣ ከዚህ መስመር። እድሉን ለአንተ ልስጥና ከዛ ቀጥሎ ለሃሚድ ሰጣለው። አንተ ኪያኦራኤ ሞ ጋላቴ ሞታር እድል አድት ሃሳብ እኔ በል ተብሎ ምናም ምናም የሚባለው ነገር ብዙም አላምንም። ምናልባት ቶክቻው ራሱን የቻለ ትልቅ ስብእና ያለው የልጆች አባት ነው። የከበረ ሰው ነው። በዚህ ልክ ለሰው ሀሳብ እንትን ይላል ብዬ አላስብም። በዚህ ልክ ይላል አካል ብዬ አላስብም። የራሱ የሆነ የሰብአዊም ግለሰባዊም ሞራላዊም ማንነት ያለው ሰው ነው ብዬ ስለማስብ ማለት ነው። ግን ደግሞ ምናልባት ቶክቻው በራሱ ከገጠመው ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ ተነስቶ የሚሰማውን ብሶት ላይክ ልጅ በእናቱ ላይ ብራብ ነገር ሄዶ እንትን እንደሚለው አይነት ነገር በሲዳማ ላይ መጥቶ የእናንተ ነኝ እኔ እናንተ ልጅ ሆኜ እንደዚህ ከፋኝ ማለት ይችላል ያንን ነገር ደግሞ እኛ እንደ ህዝብ የከፋውን ነገር ምን ጎደለው ብለን መርዳት ሞራላዊ ሀላፊነት ሊኖርብን ይችላል ግን ደግሞ ግዴታ የለብንም ያንንም ለማድረግ ድም ጨዋነት ያስፈልጋል አርት በባህሪው ገዢ ነው። ራሱን ችሎ ህዝባዊ ኃላፊነት እና ህዝባዊ ሊደርሺፕ አለው። ሀብት ህዝብን የሚመራ ነው። ህዝብን በሞራል በህብረተሰባዊ ተሳትፎ እና በህብረተሰባዊ ንቃተ ህሊና ህዝብን የመምራት ኃላፊነት አለበት። አርት አርት ከተጠቀምንበት ህዝብን ለልማት የሚያነሳሳ ለለውጥ የሚያነሳሳ ትልቅ ቱል ነው። ይህንን ትሁል ተጠቅሞ ሰው በማህበረሰቡ ውስጥ የመሪነት ሚናውን የመወጣት ግዴታ አለበት። ይህን ሲወጣ ግን የማህበረሰቡን ሶሻል ካፒታል እና ስቴት ሂስትሪውን ጭምር መንግስትን ለማጽናት የሄደበትን ታሪክ እና መንግስትንም ጭምር በማፍረስ ሊሆን አይችልም ማለት ነው። ስለዚህ ይህንን ደግሞ ቶክቻው በራሱ ተነስቶ እንደዚህ አድርጓል ወይም ምናምን ነገር ለሚለው እኔ ቶክቻውን የሚገፋፋው ኃይል አለ ብዬ አላስብም። ቶክቻው ሕፃን አይደለም። ራሱ በሆነ ነገር ተነሳስቶ ከጎደለበት ነገር ከኛ የጠበቀውን ነገር ከማጣቱት የተነሳ የሆነበት ነገር ይመስለኛል። ያም ሆኖ ግን ያንን ነገር በጨዋ መንገድ ብቻና ብቻ ነው ማስተናገድ የሚችለው፣ ማስተናገድም ያለበት ነው። የምሩ ከዛ ውጭ ለዛ አሁን እሱ ለሚለው አይነት መጎደኛ አስተሳሰብ ምቹ የሆነ መሬት የለም በሲዳማ ውስጥ። ያንን ተሸክሞ በዛ ልክ የእሱን አይነት አስተሳሰብ ኢንተርቴን ሊያደርግ የሚችልም ስርዓት የለም። እንኖራለን ቢልም እኛም እንደ ህዝብ እኛም ደስተኛ ነሆን። ምክንያቱም በመውብ የሚንቀሳቀስ መንግስት ካለ ሰላም የለም ማለት ነው። በመውብ መንግስት ሊመራ አይችልም። በመውብ እስቴትን ካፕቸር ማድረግ አይቻልም የሚል አስባለኝ አስባለሁ አትልኬን